በመጠቀም ቢኒያም ወይም ደግሞ ማርቆስ የሚባል ሰውዬ ሰማንያ አራት ሰማንያ ሰላም አለይኩም ራህመቱላሂ ወበረካቱ። ጓደኞች እንዴት ናቸው? ሰላም ናቸው ወይ? አልሐምዱሌላ ሁሉም ሰላም ነው። ግርም ነው የሚለኝ ነገር ይሄ ልጅ እንግዲህ ይሄ ሰውዬ ዘኔ ሪፎቶ በመጠቀም ሰማኒያ ሶስት ሴቶች ጀንጅኗል። የራቆት ፎቶ ቀርጿዋል አለ ማለት ነው እኔ ደግሞ አንዳንድ ሴቶች አንዳንድ ሰዎች ለህግ ይቅረብ የምትሉ አላችሁ። ቆይ ይሄ ፍቅር ምን አይነት ነው? እስኪ ሁላችሁም እስኪ እስቲ ቆም ብላችሁ እስኪ እንዲው ለግማሽ ሰዓት ስልካችሁንም ቁጭ አድርጋችሁ እስቲ ታቅላችሁ ብላችሁ ሰው ይሄ ሰውዬ በሰው ፎቶ ተጠቅሞ በቪዲዮ ደውሎ ሰማንያ ሶስት ሴቶች ፎቶ ቀረጸ። እንዴት ፍቅር ያዛችሁ? ይህን ሰውዬ በስልክ እንኳን በቪዲዮ እንዲህ መጀመሪያ በልብሳችሁ ልብሳችሁ ሳታወልቁ እንዴት አድርጋችሁ ሳታዩት ምን ሳትሉት በጽሁፍ ብቻ ጽፎ በቪዲዮ ደውሎ እሱ ጨለማ ውስጥ ሁኖ የእናንተን ራቆት ፎቶ እስከሚቀርብ ሰማኒያ ሶስት ለህግ፣ ለምንድ ነው የሚቀርብ ሰውዬ ለህግ ይቅረብ ከተባለ የዚህን ልጅ ፎቶ ስለተጠቀመ ብቻ ይህን ልጅ ተመስሎ ስለጀነጀነ ብቻ ለዚህ ለልጁ ፍትህ ማግኘት አለበት። ይሄ ልጅ ለዚህ ለልጁ ሲባል ለህግ መቅረብ አለበት፣ ግን ለ83 ሴቶች ለህግ መቅረብ የለበትም ይሄ ሰውዬ። ምክንያቱም እነዚያ 83 ሴቶች እነሱ ናቸው ለህግ ቀርበው የመጨረሻ መቀጣጫ የሆነ ህግ ለነሱ እንትል መሰጠት ያለበት ማለት ነው። ለምን ብትሉ አስባችሁታል? እረ ስንት ሴት አለ፣ ስንት ሴት አለ በቃ እንቃራቸው፣ እንቃራቸው። ድርቅ ለወንድ ድርቅ ለወንድ ማለት ነው። እዴ አንድ ወንድ በስነስርዓት ሴት ልጅ ስነስርዓት ወንድ ልጅ ተግባብተው ተዋውቃው ምን ብላው ምን ብላው እሱ እራሱ እራቆት ፎቶ አይደረግ አይደረግም እንዲዝበጊዱ ልናዋራ እንችላለን። ግን ራቆት ልብሴን አውልቄ? እንዴ ነውር እኮ ነው። ራቆት ፎቶ እንዴት አይሸመማችሁም? እነዚህ ሰማንያ ሶስት ሴቶች ለህግ መቅረብ አለባቸው፣ ለሁሉም ሴት ለዓለም ሴት መቀጣጫ እንዲሆን። ይሄ ሰውዬ ግን ለህግ ይቅረብ ከተባለ ለዚህ ልጁን ፎቶ ይዞ ስለተጠቀመ ብቻ ለልጁ ሲባል በልጁ ምክንያት ለህግ ቀርቦ መጠየቅ አለበት። በሴቶ ምክንያት ግን ሴቶች ናቸው ለዓለም ሴት መቀጣጫ ሆነው መንግስት የመጨረሻ ጊዜ በህግ ቀርበው ቅጣታቸውን እንዲሰጣቸው እንፈልጋለን። ዝም ብላይ ደወለላትን ሁላ፣ ዝም ብላይ ደወለላትን ሁላ፣ እንዲ ከብት እየተገፋች እነዚህ ተንሰሳ ምንም አይለዩ። እኛ ከእንስሳ የምንለይበት፣ እንስሳ እኮ ይተነፍሳል፣ ከቦታ ቦታ ይንቀሳቀሳል፣ ይበላል፣ ይጠጣል። እኛ ከእንስሳ የምንለይበት ምክንያት አለ፣ በማስተዋል ነው። እነዚህ ግን አያስተውሉ፣ እንስሳ ናቸው ማለት ነው። እነዚህ እንስሳዎች ለህግ ቀርበው መጠየቅ አለባቸው፣ መቀጣጫ መሆን አለባቸው ለዓለም ሴት ማለት ነው። እነዚህ ሰማንያ ሶስት ሴቶች እንዴት ለማታቀው ወንድ እንዴት ራቁት ፎቶ እንትን ትላለች? አንዳንዶች ደግሞ ለምን ሰማንያ ሶስት ብሄር ብሄር ብሄረሰብ ሴት ነው የያዘው፣ ሰማንያ አራቱን ብሄር ብሄረሰብ ለምን አላካተተም? እሱን ሌላ ጉዳይ ነው። ነጋ ሟልቶልሽ ይመጣል። ስለዚህ ሴቶች ታቅላችሁ፣ ይሄ ሰውዬ በሴቶ ምክንያት ለህግ መቅረብ የለበትም። ፍትህ እኔ ለሰውየው ፍትህ እጠይቃለሁ። ይህ ሰውዬ ተደፍሯል፣ እንደውም ተደፍሯል። ፍትህ ለሰውየው ሰውየው መጠየቅ ባለ ታለበት በዚህ ልጅ ፎቶ በመጠቀሙ ይጠይቃል። ከዛ ውጭ ግን አልፎ ተርፎ ይሄ ሰውዬ ፍትህ ፍትህ ይጠይቃል። ሴቶች ናቸው የደፈሩት እንጂ ሰውዬው እራቆት ፎቶ ያዘ እና ደውዬ እኔ በቪዲዮ ራቆትን ቁጭ አልኩ። ለምን አይቀርጽም? ቀርጻ ማንኛውም ወንድ ቀርጻ እራቆት ፎቶ ቁጭ ከላይ ሴት ልች ስለዚህ ጥንቃቄ አድርጉ እና ፍትህ ለወንድ ልጅ፣ ፍትህ ለሴት አይደለም። ሰምታችኋል። ይቺ ዝም ብላ እንስሳ ናት፣ እንስሳ።